ለብልጽግና ፓርቲ አመራሮች ሲሰጥ የነበረው ስልጠናም አዲስ ህሳቤን ለመተለም እንዲሁም ክፍተቶችን በመሙላት ስኬቶችን ለማስቀጠል የሚያስችል ተሞክሮን የቀሰሙበት መሆኑን አመራሮቹ አንስተዋል። በዚህ ስልጠና ተግባር ላይ መሬት ላይ እየተሰራ ያለውን እና ወደፊት አገር ወዴት ልደርስ እንደምትፈልግ በእያንዳንዱ ነገር ላይ ነው ስልጠና የተሰጠው። ይሄ እንደ አመራር እየሰራ ያለውንም ስራ መድረስ ካለበት መዳረሻው ጋር እንዲቃኝ እስካሁን የሰራው ስራ ምን ስኬቶች፣ ምን ደግሞ የሚስተካከሉ ነገሮች እንዳሉት እና ምን እንደሚቀሩት ያየበት እና ተጨማሪ ግልጽነት የፈጠረበት ምን መስራት እንዳለበት የለየበት ስልጠና ነው። ስልጠና ዋና ዓላማ በአራት ዘርፎች የማንሰራራት ስራችንን የምንገመግምበት ቀጣይ የማንሰራራት ስራ ላይ አመራሩ ኃላፊነት ወስዶ የሚመራበት ተግባር ነው። በኢንዱስትሪ የማንሰራራት ስራ፣ በግብርናው ዘርፍ የማንሰራራትና ግብርናውን ማዘምነን ወደ ኢንዱስትሪላይዜሽን የምንሸጋገርበት ድልድይ የምናረግበት፣ እንደዚሁም ደግሞ በከተማ ልማት ያለን አቅም ምንድን ነው፣ የተዘረጉ ስልቶች ምንድናቸው፣ የአመራሩ ሚናስ ምን ይሁን መሆን አለበት የሚለው ላይ ነው የተደረገው። ስልጠና እጅግ በጣም መልካም ስልጠና ነበር። በአጠቃላይ የአመራራችን ስልጠና የጀመርነውን ሀገር የማልማት ህልም የኢትዮጵያን ብልጽግና የማረጋገጥ ህልማችንን ማረጋገጥ የምንችልበትን ግልጽነት የበለጠ የጀመርናቸውን ስራዎች ማስፋትና በጥራት ህዝባችን ጋር ማድረስ የምንችልበትን የአቅም ግንባታ የፈጠርንበት ነው። አመራሮቹ የስልጠናው ቀጣይ ምዕራፍ በሆነው የጉብኝት መርሃ ግብርም በኦሮሚያ ክልል ምስራቅ ሸዋ ዞን የተሰሩ ስራዎችን ጎብኝተዋል። በጉብኝቱም ከሀሳብ በዘለለም የሚታይ ለውጥ፣ የሚጨበጥ ትሩፋት እየተገኘ መምጣቱን ተመልክተናል ሲሉም አንስተዋል። ኢትዮጵያ በግብርናው ገጠሩንም ትራንስፎርም ማድረግ እንደምችል ግብርናውንም ትራንስፎርም ማድረግ እንደምችል ከኢንዱስትሪ ጋር ማስተሳሰር እንደሚችል ነበረ በውይይታችን ተጨባጭ አፈጻጸሙ እየተነሳ ስንመክር የነበረው ዛሬ በምስራቅ ሸዋ ኦሮሚያ ክልል ምስራቅ ሸዋ ባሉ ወረዳዎችና ቀበሌት ውስጥ ይሄን አይተናል። የምንመራባቸው አጠቃላይ የስራዎቹን ይዘት መሬት ላይ እየተገበር ነው ያለው መሆኑን ያየንበት ነው። ይሄ መሬት ላይ ያየነው ደግሞ በትክክል በስልጠናችንም እንደ ፓርቲያችንም የተስማማንባቸው ትልልቅ ስትራቴጂዎች፣ ፖሊሲዎች ለህዝባችን ቃል የገባ ነው እቅዶች በአጠቃላይ ቃላችንን በተግባር መሬት ላይ እየተገበርን መሆኑን የሚያሳይ ነው። ስልጠናው ከመላው ኢትዮጵያ የተውጣጡ የብልጽግና ፓርቲ አመራሮችን በአንድ መድረክ ያገናኘ መሆኑም ህብረ ብሔራዊነትን ከማጠናከር አብረው ማደግን ከማስቀጠል አኳያም ቢሆን ሚናው የላቀ እንደነበር ተጠቁሟል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያ በቁመቷ እና በስፋቷ ልክ አመራሩን በአንድ ቦታ የተገኝበት ነው። በአርባ ምናምን ቡድን ሆነን በእያንዳንዷ ቡድን ትንሿ ኢትዮጵያ በጋራ አስር ቀን አብረን ቆይተናል ስንወያይ በአንድ አካባቢ ያለው ተሞክሮ ወደ ሌላ አካባቢ እንዴት ሊሻገር ይችላል። ኦሮሚያ በግብርና እየሰራ ያለው ሀረር በቱሪዝም ላይ እየሰራ ካለው ጋራ ተመጋግቦ እንዴት አገርን መገንባት ይቻላል። ህብረ ብሔራዊነት ጎልቶ የታየበት መማማር የሆነበት መቀባበል፣ መተዋወቅ የሆነበት እንደውም ስልጠናው አንድ ውጤት አስገኘ ብባል አመራሩ እርስ በርስ የመተዋወቅ፣ የመናበብ፣ የሀሳብ፣ የተግባር፣ የዓላማ አንድነት። ሰልጣኙ ከሁሉም መላ ኢትዮጵያ የብልጽግና አመራር የተሰበሰበበት ከመሆኑ አንጻር ወንድማማችነት፣ እህትማማችነት የበለጠ የተጠናከረበትና ሀገርን ለመምራት ለማበልጸግ ያሉትን ችግሮቻችን እየፈታን ወደ ድሎች እየቀጠ እየቀየርናቸው ለመሄድ የሚያስችል የተባበረና የተቀናጀ አቅም መፍጠር የምንችልበትን አጠቃላይ ተግባቦት የፈጠርንበት ነው።